የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሳውዲ አረቢያ ቆይታ በቀዳሚነት ኢኮኖሚያዊ ጉዳዮች ላይ ያተኮረ ነበር። ጠቅላይ ሚኒስትሩ በሪያድ ቤተ መንግስት ከንጉሥ ሰልማን ቢን አብዱል አዚዝ አልሳውድ ጋር በነበራቸው ቆይታ የሳውዲ ባለሀብቶችና የፋይናንስ ተቋማት በኢትዮጵያ እንዲሳተፉ ጋብዘዋል። ጠቅላይ ሚኒስትሩ በሪያድ ቆይታቸው ከሀገሪቱ ምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ልዑል አል ጋውራሽ መሐመድ ቢን ናይፍ አብዱል አዚዝ አልሳውድ እንዲሁም ከመከላከያ ሚኒስትሩ ልዑል መሐመድ ቢን ሰልማን አልሳውድ ጋርም በኢትዮ ሳውዲ ስትራቴጂክ አጋርነት ላይ ውይይት አድርገዋል። አንዱ በእርሻው ዘርፍ ሰፊ የልማት ስራዎችን መካሄድ እንዳለበት መግባባት ተደርሷል። ሁለተኛው በመሰረተ ልማት፣ በባቡር መስመር ግንባታ፣ በመንገድ የመሳሰሉት በሰፊው የመገንባት ተግባር ላይ የሳዑዲ አረቢያ አቅም እዛ ላይ አስተዋጽኦ እንዲኖረው ኢትዮጵያ በምትገነባቸው ውስጥ የተወሰነ ተራ እና ሚና እንዲጫወቱ። ሌላው በኤሌክትሪክ ላይ እንዲሳተፉ ጥሪ ተደርጓል። ይሄም ኢትዮጵያ የሚመረተው ምርት ለአካባቢው ሀገሮችና ለሳውዲም ለጋልፍም ሊሆን ይችላል። ስለዚህ በመሰረተ ልማት ምን አይነት መተሳሰር እንዳለበት በስፋው በስፋቱ ይተካሂደበታል። በዚህም ላይ በጣም ዝግጁ ናቸው። በፖለቲካዊና ዓለም አቀፋዊ ጉዳዮች ላይ በነበራቸው ቆይታ ጠቅላይ ሚኒስትር ኃይለ ማርያም በምስራቅ አፍሪካና መካከለኛው ምስራቅ የሰላም ሁኔታዎች እንዲሁም በዓለም አቀፍ ትብብሮች ላይ ከሳውዲ ባለስልጣናት ጋር መምከራቸውን በሳውዲ ኢትዮጵያ አምባሳደር አሚን አብዱል ቃድር ይናገራሉ። ኢትዮጵያ ደግሞ የአፍሪካ መቀመጫ እንደመሆኗ ለአፍሪካ ህብረትም በአፍሪካ ህብረትም ትልቅ ሚና እየተጫወተች በዓለም አቀፍ ደረጃም ደግሞ በተባበሩት መንግስታት ደረጃም ትልቅ ሚና እየተጫወተች ያለች ሀገር መሆኗን ሳውዲዎች የተገነዘቡበት ሂደት ነው ያለውና ከዚህ አንጻር በሚኖረን የሁለትዮሽ መድረኮች እንደዚሁም ደግሞ የሶስትዮሽን አለም አቀፍ መድረኮች ላይ ሁለቱ ሀገራቶች በትብብር እንደሚሰሩ ነው በዋናነት ያስቀመጡት። የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ እንዳሉት የሁለቱ መሪዎች ቆይታ በውይይት የተደረሱ መግባባቶች ወደ ተግባር በሚቀየሩበት ሁኔታ ላይም ያተኮረ ነበርም ለወደፊቱ እነዚህ ውይይቶች ወደ ተግባር የሚውሉበት መሬት ላይ የሚወርዱበትና ተግባር የሚተረጉም ወደ ተግባር የሚተረጎሙበትን መንገዶችም ተወያይተው ጥሩ መግባባት ላይ ደርሰዋል። ከንጉሱ ከመከላከያ ሚኒስትሩና ምክትል አልጋ ወራሹ ጋር በጣም ጥሩ የሆነ ውይይትና መግባባት ተደርሰውበታል። ድምዳሜዎችም በጣም ጥሩ ነበሩ። በጣም ውጤታማ የሆነ ጉብኝት ነው። በኢትዮጵያ ኢንቨስት ካደረጉ የውጭ ሀገራት የቀዳሚዎቹ ረድፍ ላይ ያለችው ሳውዲ አረቢያ በጋራ ተጠቃሚነት ላይ ባተኮሩ የኢኮኖሚና የፖለቲካ ትብብሮች ላይ ለመስራት እንዲሁም ከአፍሪካ ጋር ላላት ትብብር ኢትዮጵያን እንደ መግቢያ በር በማየት መስራት እንደምትፈልግ ንጉሥ ሰልማን ለጠቅላይ ሚኒስትር ኃይለማርያም ገልጸውላቸዋል።